ጤና ይስጥልን ክቡራትና ክቡራን የቲክቶክ ተከታታዮቼ ወይም ቤተሰቦቼ እንደምሰምታችኋል። ዛሬ አንድ ታሪክ ይዤላችሁ ቀርብ ያለው ታሪኩ እውነተኛና መሰረታዊ የሆነ መረጃ ነው። እንግዲህ ስለ አጼ ኃይለስላሴ ብዙ ነገር ይነገርላቸዋል። በቤተመንግስታቸው አጥር ዙሪያ ሞ አንበሳ ዘነገደ ይሁዳ የሚል ጽሁፍ ከቤተ እስራኤሎች ጋር ግንኙነት አለ የሚባል አፈ ታሪክ አለ። እስቲ ዛሬ የመጽሐፍ ደራሲ ከሆኑት ከቤተ እስራኤላዊው አቶ አምሳሉ መሀሪ ጋር የተደረገውን የቃለ መልስ ይዘንላችሁ ጨባርገን ይዘንላችሁ ቀርበናል። ስለ አጼ ኃይለስላሴ ቤተ እስራኤሎችን በተመለከተ ፕሮፌሰር ታምራት አማኑኤል የተባሉት የቤተ እስራኤል ተወላጅ የሆኑትና ለሀገራቸው በስነ ጽሁፍ ብዙ አስተዋጽኦ ካደረጉትና ደራሲ አቶ አምሳሉ መሀሪ በመጽሐፋቸው ካካተቱት የአፄ ኃይለ ስላሴ ታሪክና የደራሲ ፕሮፌሰር ታምራት አማኑኤል ከቤተ እስራኤላዊ ጋር የነበረውን ሽኩቻና የአፄ ኃይለ ስላሴ ቁጡነት በቤተ መንግስት ያሳዩትን ቁልጭ አድርገው እውነተኛውን መረጃ ይዘውልን ቀርበዋል። አብራችሁን ቆዩ። ያ ነገር ይመጣል ስለሚገናኝና የመጨረሻ እንዲሆን ስለ ፕሮፌሰር ታምራት አማኑኤል፣ ፕሮፌሰር ታምራት አማኑኤል የቤተ እስራኤላውያን ተወላጅ ናቸው። የኢትዮጵያ ስነ ጽሁፍ ላይ ትልቅ አስተዋጽኦ ያበረከቱ ናቸው። ታሪኩን ሰንደው ያቆዩ ሰው ናቸው። ምን ይልሃል፣ የአምሳሉ መሀሪ መጽሐፍ ከለታት በአንዱ ቀን ጃን ሆይ ፕሮፌሰር ታምራትን አስጠርተው ግለ ታሪኬን እንድትጽፍልኝ እፈልጋለሁ ሲሏቸው ፕሮፌሰሩ ሰው በህይወት እያለ ሳይሆን ሲሞት ነው ግለ ታሪኩ የሚጻፍለት ሲሉ መልስ በመስጠታቸው ንጉሱ በበጎ አልተመለከቷቸው። በሌላ ጊዜ ደግሞ ይስሐቅ ሻሚርና በኋላ እስራኤል ጠቅላይ ሚኒስትር ሜሪዶር በጣሊያኖች ተይዘው በግዞት ወደ አስመራ ከተወሰዱ በኋላ አምልጠው አዲስ አበባ ይደርሱና የኢትዮጵያን መንግስት ጥገኝነት ይጠይቃሉ። በዚያ ዘመን ፓለስታይን ፓለስታይንን በቅኝ ግዛት ስታስተዳድር የነበረችው እንግሊዝ ሁኔታውን እንደሰማች ለጃንሆይ አገር ውስጥ ገብተው ጥገኝነት የጠየቁን ሁለት ይሁዳውያን አሳልፈ ከሰጠኸኝ እኔም አንተን ተቃዋሚ ሆነው እዚህ የሚገኙትን ዜጎችህን እጃቸውን ይዤ አስረክብሃለሁ ሲሉ መልእክተኛ ይልካሉ። በዚህ መካከል ነገሩ የንጉሡ አማካሪ ከሆኑት ከፕሮፌሰር ታምራት ዘንድ ይደርሳል። ፕሮፌሰር ታምራት አማኑኤልም አፄ ኃይለሥላሴ ዘንድ ይቀርቡና ታስታውሳለህ፣ ጣሊያን በኢትዮጵያ ላይ ወረራ አካሂዳ አንተም ከሀገር ሳትሰደድ ስትሰደድ መተላለፊያ በር የሆነችህ የእነዚህ ጀግኖች ሀገር ነበረች። ስለዚህ ለማን ደስ ይበለው ብለህ ነው እነዚህን ሰዎች አሳልፈ ለጠላቶቻቸው እምትሰጥ? ሲሏቸው ጃን ሆይ ወዲያውኑ ሀሳባቸውን ቀየሩ። አጼ ኃይለሥላሴ በፕሮፌሰር ታምራት አማኑኤል ላይ ከፍተኛ እምነት ነበራቸው። ሀሳብና እቅዳቸውን የአስተዳደርና የውሳኔ ብቃታቸውን ከማድነቃቸው የተነሳ በምን አይነት መንገድ የግሌላ አድርገው በሚል ሀሳብ ምንጊዜም እረፍት አልነበራቸውም ነበርና አንድ ቀን በጫታ እንደተቀመጡ ባምቻና ጋብቻ ተሳስረን አንተም ለዘር በቅተ በሰላምና ፍቅር በቤተሰብ ደረጃ ብንኖር ሲሉ ንጉሱ ለፕሮፌሰሩ ጥያቄ አቀረቡላቸው። እንዴት ባለ መንገድ ሲሉ ግንባራቸውን ቋጠር ፊታቸውን ቅጭም አድርገው ፕሮፌሰር ታምራት ጥያቄቸውን በጥያቄ መለሱ። ንጉሱም እገሊት የተባለችውን ሴት ልጄን ብድርልስ ብለው ባንክሮ ተመለከቷቸውና የመጨረሻውን መልስ ሲጠባበቁ ፕሮፌሰሩ አንተ ክርስቲያን እኔ ቤተ እስራኤላዊና ይሁዲ ጨለማ ከብርሃን ጋር እንዴት ይስማማል? አሉ። ንጉሱ እስኪ በቃን ሰደብከን እኮ በልበቃህ ውጣልን! ሲሏቸው ፕሮፌሰር ታምራት ተጨማሪ መልስ መስጠት አጓጉልና አደጋውም የከፋ መሆኑን ያውቃሉና የጫማ ኮቴ ሳሰሙ የአፄውን የቢሮ በር ቀስ ብለው ከፍተው ወጥተው ሄዱ። ከዚች ቀን ጀምሮ ፕሮፌሰር ታምራት አማኑኤል በንጉሱ ጥርስ ውስጥ ገቡ ይላል ቀዳማዊ አጼ ኃይለ ስላሴ ይሄ እንግዲህ አፈታሪክ ሳይሆን መጽሐፍ ውስጥ ያለ ነው። ቢስተም 36 ዓመተ ምህረት ቅድም እንዳልኩ የኢትዮጵያ ደራሲያን ማህበር የመስተዳደሪያ ደንብ ሁሉ የጻፉ ናቸው። ቅድም መጋሪያ እንት እንዳሉት ተአምረ ነው ማዕምራን በሚል ጉግል ላይ ማየት ይችላል። እና ከፍተኛው ትልቁ ምሁር በዛ ዘመን እኛም እንግዲህ አንዳንዶቻችሁ ከዚህ ውስጥ አላችሁ በእኔ እድሜ ደረጃ አብረን የተማር በትምህርት ሚኒስትር ውስጥ እንግዲህ በማስታወቂያ በትርጉም ስራ በተለያየ ሁኔታ የሰሩ የነበሩ እነ ሚሊዮን ነቅንቅ ምናም ባሉ ነበሩ። ከነሱ ጋር እንግዲህ በትርጉም ስራ እዚህም እሳቸው ብቻ ሳይሆኑ ክቡራቶ የሆነ አቦጋለም የትምህርት እንትን ናቸው። እነኚህ ሰዎች በፓሪስ ውስጥ ሂደው የተማሩ በዛ ዘመን ፈረንሳይ ጎዝላቢያ፣ ጀርመን ምናምን የተማሩ ናቸው። መተው ለኢትዮጵያ የትምህርት ሚኒስትር ከፍተኛ አስተዋጽኦ ያደርጓል። እነኚህ ቤተ እስራኤሎች በነገራችን ላይ ፕሮፌሰር ታምራት ኤማኑኤል ለዘር ሳይበቁ ነው የሞቱት፣ ሳይወልዱ ማለት ነው። ሚስትም እንደዚሁ እና ከዛ ጠፍተው ነው በአስመራ አድርገው እንግዲህ ጉዟችን ቅድም ማነው ቤተ ማርያም እንደተናገረው ሁለት ሶስትና ያልታወቁም ጉዞዎች አሉ የሚል ቃል ተናግረውን፣ እውነቱም ነው። በአስመራ በኩል ነበር። በአስመራ በኩል እኔ አንዳንድ ያጎቴ ልጆችም በአስመራ በኩል ሄደው አሳ አጥማጅ የሆኑ በቀይ ባህር በኩል ይመጡ ነበረ እስራኤሎች ለመውሰድ ወጣቶቹ። የቀይ ባህርን ውሃ ኢላት ከተማ ውስጥ ሄዳችሁ እሱን ነው የምጠጡት እንደሚጨልፉት ቅርበቱ ማለት ነው ከእስራኤል ጋር። ስለዚህ በዛ ይሄዱ ነበርና እሳቸው በዛ አድርገው አምልጠው ሂደው ነው ኢየሩሳሌም ውስጥ የሞቱት። ንጉሡ ያሳዷቸው ነበር። እና እንግዲህ እሳቸው ነው ያሉት፣ እኔ አይደለሁም። ይሄ ጨለማ ከብርሃን ጋር ምን ግንኙነት አለው ያሉት ልጄን አግባ ሲሉ እሳቸው ያው እንደተለመደው ታላላቅ ጀነራሎችን፣ ታላላቅ ሰዎችን፣ ጠንካራ ሰዎችን በምቻ በጋብቻ ይዘው እንደፈለጉ የማድረግ እና ማናምዶ ለምሳሌ እና የተለያዩ ሰዎችን ይዙ ነበረ። እንዲህ እንዲህ አይነት ሰዎችን የመያዝ ባህሪ ስለነበራቸው፣ እቅድም ስለነበራቸው እኒህ አንደበተ እርቱ የሆኑ ሰውዬ ይዘዋል። የእሳቸው የህት ልጅ እሳቸው ያስተማሩት ደግሞ በዘመነ ደርግ ታስረው አቶ ታደሰ ያዕቆብ እዚህ ነው እንትን ያደረጉት አጎታቸው ናቸው። ደርግ ስልሳ ምናምን ሰዎችን ሲጨፈጭፍ እሳቸውን እኒህን ሰውዬ ገለን የኢትዮጵያን ህዝብ የደሞዝ ስኬል እንዴት አድርገን ነው የምናቆየው ብለው ጽፍ ያለው ስምንት ዓመት ሙሉ ከስር በስራ ቆይቶ ነው የፈቷቸው ለምን የኢትዮጵያ የሲፒኤም ይባላል የኢትዮጵያ የሰራተኞች እና የደሞዝ እኒህ ሰውዬ እስራኤል ሀገር ያጠኑት ግብፅም ያጠኑት ይሄን ቅድም እንዳልኩት ይሄ ማናጅመንት ነው ማናጅመንት አንድ ሰራተኛ ምን ይገባዋል እንትን የሚለውን ስለዚህ ብዙ አይሆኑ እንጂ በጣም ብሪሊየንት የሆኑ አባቶች ነበሩን አባቶች እና፣ ስለዚህ ፕሮፌሰር ታምራት ኢማኑኤል በጣም ጎበዝ በጣም የተማሩ በጣም የረቀቁ በዛ ዘመን የነበሩ ናቸው። አንዳንድ በጦር ውስጥም አንዳንድ ኮሎኔሎች ነበሩን። ደርግ ጀነራል ሊያደርጋቸው ለምሳሌ የፖሊስ ሰራዊት አዛዥ የነበሩት አሁን አሉ ወንድም